ለማንኛውም እንግዲህ ለማንኛውም እንግዲህ የመን በሰላም እንዲገባ ዱ አድርጉልኝ። እወዳችኋለሁ፣ አከብራችኋለሁ። ያው ዝሮ ዝሮ መጀመሪያ የነበርኩበት ቤት ነው ማለት ነው የምገባው። እንግዲህ ሱመያ ከአዲስ አበባ ወይም ከኢትዮጵያ ተነስታ ወደ የመን በረራዋን አድርጋለች ማለት ነው፣ ወደ ድሮ መኖሪያዋ ወደ ሁለተኛ ሀገሯ ማለት ነው። እንግዲህ የመኖች ደግሞ በሰላም በደስታ በፌሽታ በልልታ እንደሚቀበሏት ተስፋ እናደርጋለን። እንግዲህ ያው ቪዲዮ እንደሰራችልን ከሆነ ኢትዮጵያ ወደ የመን አልመለስም ብዬ ነበረ የገባሁት፣ ግን አንዳንድ ነገሮችን ምናምን ምናምን አወጣጣው ገንዘብም አለቀ። ከዛ ተመልሼ ወደ የመን መጥቼ አረቦቹ ጋር ገብቼ ልጆችን እየሰራው ላሳድግ ብዬ ተመልሼ ወደ የመን መጥቻለሁ። ሆኜ የመን ገብ የመን ገብቻለሁ። በጸሎታችሁ አስቡኝ ነው ያለችው እንግዲህ ምን እንደምላችሁ አላቅም። እውነት ከባድ ነው እንግዲህ ለዛውም ደግሞ አልመለስም ብላችሁ ጠቅልላችሁ ከዛ ኢትዮጵያ ገብታችሁ ከዛ በኋላ ደግሞ ነገሮች ሳይስተካከሉ ሲቀሩ ተመልሳችሁ ወደ ስደት ምርጫችሁን ስታረጉ በጣም ከባድ ነውና ተመልሶ ስደት ማለት ነው። እኔ እንጃ እንደምል አላውቅም። ለማንኛውም ሱመያ ጠንካራ ሴት ስለሆነች ሁሉን ነገር ማለፍ ትችላለች ብዬ አስባለሁ እና እንጃ እንደምላችሁ አላውቅም። ጎበዝ እና ጀግና ሴት ስለሆነች ያው ታልፏለች ብዬ አስባለሁ። እንግዲህ ሁለት ልጅ ይዛ አስባችሁታል። ከአንዱ አገር አንዱ ሀገር መንከራተት ከባድ ነው፣ ግን ምንም ማድረግ አይቻልም። በእርቺ ጠንክሪ ነው የምለው ማለት ነው። እና እንግዲህ ሰይድና ማናት ያቺ አዩ በረኪና ተብዬዋ ምን ምንኛ ደስ ይላታል አሁን የእሷ መሄድ ከኢትዮጵያ መውጣት ማለት። ምክንያቱም እሷ የምትፈልገው ሰይድን እንዳትወስዱባት ስለሆነ ሰይድ እሷ ጋር ብቻ ተዘፍዝፎ እንዲኖር ነው የምትፈልገው። እና አይ ሰይድ ጋር ማለት ግን እኮ ግን የሚያዋጣህ የመጀመሪያዋ ነበረች። የስደት ሚስት ነበረ የምታዋጣ እውነት። እሱ መያኮ ደርባባ እና ጨዋ ልጅ እኮ ናት። እውነት የምትናገረውን እንኳን እየመረጠች ነው ከአንድ በቷ የምታወጣው። እውነቴን ነው የምላችሁ። ግን አመለጠችህ እንደ እውነት እውነት፣ ሰይፍ ተሳስተሃል። አመለጠች ማለት ነው። ይቺ ቤት የመጣውን ሁላ በጥፊ እየደረገመች ጥርስ እያወለቀች ከዚች ጋር ማን አንድ ቀንም አይታደርም። እኔ ብቻ እኔ አላቅምን እንደምልህ ግን ፈጣሪ እርዳህ ነው የምለው። አንድ ቀን አንተንም ደርግማ በፍልጥ እንዳታንጎራድድህ እፈራልሃለሁና እንግዲህ ሱመያ ያው ወደ የመን ገብታ ከገና ከኢትዮጵያ ሳትነሳ ተነሳ ቪዲዮም ሰርታለች። የመንም ከገባች በኋላ እንግዲህ ቪዲዮ ጫፍጫፉን ቆርጥ ቆርጥ አድርጋ ሰርታለች ማለት ነው። እሱን እንመለከታለን። ሰላም ሰላም! ውድ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች በየአለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁ በሰላማችሁ ብዙት ትርፍ ይበልልኝ። እንዴት ናችሁ? ደና ናችሁ? ወይኔ፣ ደና ነኝ እግዚአብሔር ይመስገን። እንግዲህ ሱመያ ወደ የመን ተመልሳለች ማለት ነው። ያው እንዳለችን ከሆነ ኢትዮጵያ ላለመለስ ነበረ፣ ወደ የመን ላለመለስ ነበር እየገባሁት። ግን ያው ያለው ነገር ጥሩ ስላልሆነ አንዳንድ ነገሮችንም ስላወጣው ዩቱቡንም ያው በቃ ሰራበታለሁኝ ብዬ እንትን ብዬ ነበረ፣ ግን በቃ እንዲህ አለች፣ እንዲህ አሉ፣ እንዲህ አለ፣ እንዲህ አለች እያልኩ እነሱን ራሱ መከታተሉ አስጠላኝ። ስለዚህ ወደ የመን መጥቼ አረቦቹ ጋር ተቀጥሬ ልጆቼን እየሰራሁኝ አሳድጋለሁኝ ብላለኝ። እንግዲህ በጣም ነው የሚከብደውና ለማንኛውም ፈጣሪ ይርዳሽ ነው የምንለው፣ ሱመያ ማለት ነው። እውነቴን ነው የምላችሁ ሱመያ በጣም ታሳዝናለች ና ከስደት ወደ ስደት ከባድ ነው። እንትን እውነት ምን ኢትዮጵያም አንድ ቦታ የተረጋጋ ቦታ አልተቀመጠችም። ያው ከአንዱ ጋር አንዱ ጋር ስትል ነበረ። ለማንኛውም ዋናው ነገር ቤተሰቦቿን ገብታ ቤተሰቦቿን አይታ እናቷን፣ እህቶቿን፣ ወንድሞቿን አይታ ብቻ ስለተመለሰች ደስ ይላል ማለት ነው እንግዲህ አዩ በረኪና ይሄንን ስትሰማ በስመ አብ እንቅልፍ አይወስዳትም። በደስታ እንዲሁ ሰክራ ነው የምታድረውና የምትውለው ብዬ አስባለሁ። ምን አይነት ቪዲዮ እንደምንሰራ እንጠብቅ እንደምትሰራ እንጠብቃታለን። ምክንያቱም እሷ የአዩ ከኢትዮጵያ መውጣት ትያስ ደስታታል ማለት ነውና አይታችኋል። እንግዲህ ማን ነው ሰይድ ራሱ የሆነ ፕራንክ ምናም ለማድረግ አዩ ይዣት መጥቻለሁ ሱመያን ሲላት እንግዲህ ፌንት ነቅላ ወድቃለች ማለት ነው። እንግዲህ ሱመያ ምን እንዳለችው፣ ደስ ለሚላችሁ እንኳን ደስ አላችሁ፣ ላዘናችሁ ደግሞ እውነት እንግዲህ። በጣም ግን ተሰምቷታል፣ ማርያም ካነጋገሯ በቃ አነጋገሯ በጣም እንትን ይላል፣ እና የሆነ ምን ልበላችሁ ልብ ይነካል፣ እና እንግዲህ በጣም አዝናለች፣ በጣም የሆነ ክፍት ተብሏታል ማለት ነው። ምንም ማድረግ አይቻልም። እንግዲህ እኛ ስደተኞች መቼም ኢትዮጵያ ስንገባ ያን ያኔ ሁሉ ነገር የተስተካከለ አይሆንም። አልጋ በአልጋ አይሆንም። መንገዶች ሁላ ማለት ነው እዛው መጠንከር ነው። ካልሆነ ደግሞ በሰላም ልክ እንደሱ መያ ተመልሶ ስራን መስራት ማለት ነው። ከነዚህ ከነ አዩ በረኪና ጋር ከመቃወስ ይሻላል። ምልስ ስብለሽ ከጫች ከልጆች ጋር ልጆች እንጌ ሰራሽ ምናምን ትለቅ ያለሽ እንግዲህ። አቶ ሰይድም እርግጠኛ ነኝ ግን ይመጣል ወደ የመን እውነት። ይችን ነሁላላ ሚስቱን ጥሎ እዛ በጥፊ ብሏት እርግጠኛ ነኝ እሷ ጋር ነው የሚሄደው። አሁን አሁን ቀጥ ብሎ ይሄዳል የምንጠብቁ ከሶስት ቀን ከአራት ቀን በኋላ የመን ይገባል ማለት ነው። እንግዲህ እዛ የሚፈጠረውን አብረን እናያለን ማለት ነው። ሱመያ በርቺ፣ አንቺ ጀግናን ሴት ነሽ ማለት ነው። ጎበዝ፣ በርቺ። እንግዲህ ሊከፋሽ አይገባም ማለት ነው። እንግዲህ ሄጅም የማርፈው በፊት የነበርኩበት ቤት ነው። ያ ቤት አልተያዘም ነበር፣ ጓደኛ የነበረች የነበረችበት ከዛ ልመጣ ነው ስላት እሷም እሺ ብላኝ፣ እኔም ያንድ ወር ከፍዬበት ነበር። እሷ ደግሞ ሆን ያንድ ወር ከምናምን ከፍላበታለች። ስለዚህ እኔም ወደ የመን ስመለስ እዛው ቤት ነው የምገባው ብላ ሪከርድ አርጋ ነበረ። ከዛ በኋላ ደግሞ ያው እንዳለችው ቤቷ ነው የገባችው። ቤቷም ከገባች በኋላ እንደዚሁ ቪዲዮ ሰርታልናለች። ቪዲዮውን እንግዲህ ሁላችሁም እየገባችሁ ይውላት፣ ሰብስክራይብ አርጓት፣ ላይክ አርጓታ፣ አበረታቷት። እውነት እንደዚህ አይነት ጀግና እናቶችን ልናበረታታቸው ይገባል። ዝም ብሎ መተው የሚጨፍሩትን ላይክ እያረግን እያበረታታን አይደል? ስለዚህ አበረታቷት ማለት ነው። ሰይድ እና አዩ በረኪና እያልኩ ቪዲዮ ከምሰራ የመን ሄጃ ረቦቹ ጋር ተቀጥሬ በሰራ ይሻለኛል ብዬ ወደ የመን ተመልሼ መጥቻ አለሁ ከነሱ ጋር መስራት ሁሉ አስጠላኝ፣ ደበረኝ። ወጣች ገባች ሄደ መጣ ማለቱ ራሱ አስጠልቶኛል እያለች ነበርና እንግዲህ፣ እውነት አላቅም፣ ፈጣሪ እርዳሽ ነው ምለው። በተረፈ ላይክ፣ ሰብስክራይብ እያረጋችሁ የኔንም ይሷኑ ማበረታቱን እንላለን። ሁላችሁም ሰላማችሁ ብዝት ትርፍ ይበልልን። ባይ ባይ። ዋሽ ተሻል እማዬ ዋሽ ተሻል እህል በአፍሽይዞር ጠገብኩኝ ብለሻል። ስትጎርሽ ሳላይ በላኩኝ ብለሻል። እናት የዋሽ ተሻ አንችን